ደግሞ ማለት ነው። ከጠፋኝ ራሱ እናንተ ትፈልጋላችሁ። ዝም ብዬ እንደዝጣለጣልል አድርገው ና። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። አብረን እንቆይ ማለት ነው። ዛሬ ጥጆቼ ሲያሯሩጡኝ ሲያሯሩጡኝ ሲያሯሩጡኝ ውለው ማለት ነው። እንግዲህ ሳፈር ቦራ ሜዳና አንድ ባንድ አድርጌ አዳርሼ ተመልሻለሁ እላችኋለሁ። ገና የጥጆቼ ቤትም አልተነሳም። የቡግችን ቤትም አልተጠረገም። ብቻ ዝናብ አካፍቶ ነበረ። አሁንም ዳመና ነው፣ እንደምታዩስ ዳመና ነው ማለት ነው። ዳመና ነው አለኩልህ አለን። አብራችሁ ይቆዩ ማለት ነው። ዛሬ ሙፈጃ አላችሁ

ቤተሰብ ድንች ወጥ እየሰራው ነበረ ማለት ነው። እንግዲህ አብሯቸውን ይቆዩ። ዝናብ እያካፋ ስለነበረ ነው ማለት ነው ይሄ ድምፁ ሲያስተጋባ የነበረው እስካሁን ማለት ነው። እና ዝም ያልኩት ማለት ነው ዝናቡ እንዲሰሙት ብዬ ነው። እና እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላ። አብሯቸውን ቆዩ ቤተሰብ። አበረታቱኝ፣ ይገዙኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግ አብሯቸውን ሆኑ እና መጨረሻውን አይታችሁ ደግሞ ኮምቱ ላችኋለሁ። የግማሽ ቀን ብሎጋችን ይሄን ይመስላል ማለት ነው። ሙያ ዘርፍ ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልሀምድሊላ ዛሬ ዝንጅብል ልዘራ ነው ማለት ነው ዝንጅብል ልተክል ነው አብራችሁ ይሁኑ እንግዲህ ሰድ ትናንትና አንድ ኪሎ ዝንጅብል ገዝቶ ልመቷል ማለት ነው እንደምታዩት የሚያማምር ነው እናንተ ባላችሁበት ልተክለው ነው ከጠፋኝ ታፋልጉኛ አላችሁ ሰሞኑን ችን እየቆፈርኩኝ ነበረ ያው ዛሬ ማሻአላ ማሻአላ ተባረከ አለ እንደምታዩት አፈሩ ራሱ ርጥፍ ነው። እንደነን አልሐምዱሊላህ፣ ዛሬ ጥሎልናል። አሁንም ሊጥል ይመስለኛል። ኢንሻአላ ለማንኛውም ምን ይሆን እዚህ ማለት ነው፣ እዚ ወጭ ጃፊ አካባቢ እንትንለዋለሁ ማለት ነው። ልታክል ነው ማለት ነው። ዝንጅብል ዝንጅብል፣ አተካክሉኝ ማለት ነው። አንቺ ሪታ ምናምን እንደምናም እንዳትሉ ይሄው ደግሞ ማለት ነው ከጠፋኝ ራሱ እናንተ ትፈልጋላችሁ። ዝም ብዬ እንደዚህ ጣል ጣል አድርገውና ያው ራቅ ራቅ እያደረኩ ያው አሁን የምጠጣው ብቻ አስቀርቼ ሌላውን እተክላችኋለሁ ማለት ነው እተክላችኋለሁኝ። እንግዲህ ሙያሺ፣ ሙያሺ፣ ሙያሺ ኦ ማይ ጋድ አለኩላሀል። እንዳይጠፉኝ ስለፈለኩ አንድ አካባቢ አረጋቸዋለሁኝ። ሲበቅሉልኝ እንግዲህ እንገናኛለን ማለት ነው። ለማንኛውም እንደዛ አድርጌ እንደምታዩት አፈር አረብሰዋለሁ ማለት ነው። ወሽመጤ ተቆረጠ፣ ወሽመጤ ተቆረጠ፣ ጉርናጉር ወሽመጤ ተቆረጠ። እና ዛሬ እንደምታዩት እንግዲህ እ አፈሩ ድማ አላለብስልኝ አለስ ማለት ነው። አረ ኩል ያህል እንደዚህ ይለብሳል ማለት ነው። እንደዚህ ማልበስ አለብኝ። ቆፈር ቆፈር አድርጌ አሁን አለብሰዋለሁኝ። የተረፈውን ምጠጣውና ፋቅ ፋቅ አድርጌ ያደርቀዋለሁ ብዬ ነው ያስቀረሁት። ለነገሩ ይሄ እንድትከለው መሰለኝ ቁጥቋጦ አሉ እንደምታዩት ስለዚህ ቁጥቋጦ ስላለው ይበቅላል ማለት ነው። ይበቅላል። ቀልድ እንዳይመስላችሁ እናንተ እኮ እንደው እንደቀላልኩ እኔ በቃ ሀዲያ ቀልዷ ነው ምናምን የምትሉት ነገር ስለማይመችኝ አንቺ ወይ ሙያ ይልሽ ወይ አታፍሪ የምትሉት ነገር ስለማይመችኝ ነው። ይሄው እንግዲህ በካሜራ የታጀበ ልማት ይሏችኋል፣ ይሄ ማለት ነው። ለማንኛውም እንደዚህ አድርገናል። እየቀረኝ ይሄ ነው። ይሄ ግን ለራሴ የምጠቀመው ነው። እንግዲህ አብራችሁኝ ቆዩ። እናም ቤተሰብ፣ የጥጃዬ ቤት እንደምታውት እንደምታውት ማለት ነው ይ ምንድን ነው? ምንድን ነው? ጉር ነው አለ የሀገሬ ሰው እና ነሳሳ ቆይ፣ ጠብቁኝ፣ አብራችሁኝ ሁኑ እና ምላችኋለሁኝ። ኧረ ወላሂ ስታምር እየችሁ እንደሱ እንደሚያምር። ኦ ማይ ጋድ አንዴ ኩል ሐለንኛ ጉበታችን ምናምን እንደዛ አድርገን የገጠሯ ዘናጭ የእናቷ ቅምጥል የባሏ ቅምጥል ስላላችሁ ማለት ነው። አዎ ናቺ ደግሞ ዝዋ አስሯት ስለነበረ በቃ አንበቅብቀዋለች።

ስራችን ሰራሰር አድርገን እንጠብቃለን ማለት ነው።